የዓለማችን ቢሊዮነሮች ለመዝናኛ ዕቃዎች የሚያባክኑት አስገራሚ የሆነ ገንዘብ። ብዙዎች ደስታ ከገንዘብ ጋር እንደማይገናኝ ሲናገሩ ይሰማል። ለቢሊዮነሮች ግን ይህ ከዛ የተለየ ነው። ሲደብራቸው ወይንም መዝናናት ሲፈልጉ ለቀሪው ማህበረሰብ የቅንጦት ሕይወት የሚያኖር ገንዘብን ለመጫወቻዎች ሲያፈሱ ይታያሉ። ለመሆኑ ቢሊዮነሮች ለመዝናናት ብለው ሚሊዮን ዶላር የሚያወጡባቸው መጫወቻዎች የትኞቹ ናቸው? በዛሬው ቪዲዮ የምንመለከታቸው ይሆናል። በቅድሚያ ግን ወደ ወደዚህ ቻናል አዲስ ከመጣችሁ ሰብስክራይብ በማድረግ የዜና አዲስ ቤተሰብ መሆን ትችላላችሁ። ቪዲዮውን ቀለል አድርጋችሁ ላይክ በማድረግ ጀምሩት። ዘጠነኛ ጃይንት ባትል ሮቦት በምናያቸው ፊልሞች ምክንያት ብዙዎቻችን ግዙፍ የሆኑ ሮቦቶች ቢኖሩን እንመኛለን። ሮቦቶች የአሁኑ ሳይንስ ከደረሰባቸው በርካታ ግኝቶች መካከል እንደ ዋናነት ይጠቀሳሉ። ታዲያ ሮቦቶችን የምናውቃቸው በፊልሞች ላይ ነው። በተለይም ተደባዳቢ የተባሉ ሮቦቶች የሚታወቁት ፊልም ላይ ብቻ ነው። ነገር ግን ለቢሊየነሮች ይህ ነገር ከባድ አይደለም። በ2013 ዓመተ ምህረት ። ይህ የምትመለከቱት 3 ሜትር የሚረዝም ኩራትስ የተባለ በጃፓን ሮቦቲክስ ድርጅት የተመረተ ሮቦት ለህዝቡ ይፋ ሆኗል። ታዲያ ይህ ሮቦት ታዞ የተመረተው በአንድ ቢሊዮነር ሲሆን እንደ ሌሎቹ እንደምናውቃቸው አይነት ሮቦቶች አይደለም። እንዲያውም በፊልም ላይ እንደምናያቸው ሰዎች ውስጡ ገብተው የሚያዙት አስገራሚ ሮቦት ነው። ሮቦቱ እንደ መኪና የሚነዳ ሲሆን፣ የሰዎችን እንቅስቃሴ ተከትሎም ይንቀሳቀሳል። በተጨማሪም ከባድ የተባሉ የጦር መሳሪያዎችን ጭምር የታጠቀ ሮቦት ነው። ብዙዎችም ይህንን ሮ ሰቦት ያዩ ሰዎች ውይ የባለሀብት መጫወቻ አስብሏቸዋል። ብዙ ባለሀብቶች ከሚዝናኑባቸው ነገሮች መካከል ዋነኞቹም ሮቦቶች ናቸው። ስምንተኛ ሱፐር ያቼት፣ ሜጋ ስላይድ። ሁሉም ቢሊዮነሮች ሀብታቸውን ለማሳየት ከሚወዳደሩባቸው እቃዎች መካከል ጀልባዎች ዋነኞቹ ናቸው። ቢሊዮነሮች በባለቤትነት የያዟቸው ጀልባዎች ለብዙዎች ጉድ የሚያሰኙ ናቸው። ባለሀብቶቹም ትንሽ መጨናነቅ ሲሰማቸው በእነዚህ ጀልባዎች ጊዜን በማሳለፍ ራሳቸውን ያዝናናሉ። ይህ ሜጋ ስላይድ ጀልባ ግን ከዚህም የበለጠ አስገራሚ ነው። በ2013 ዓ ም አንድ ማንነቱ ያልታወቀ ባለሀብት ታዋቂ ወደ ሆነው የእንግሊዝ ጀልባ እቃዎች አምራች ድርጅት በመሄድ አንድ ትዕዛዝ ይሰጣል። ትዕዛዙም የተጠማዘዘ በእጅጉ ዘመናዊ የሆነ የውሃ መንሸራተቻ እንዲያመርቱለት ነው። መንሸራተቻውም ሰባ ሜትር ያክል በሚረዝመው የግለሰቡ መርከብ ላይ የሚለጠፍ ነበር። የተሰራው መንሸራተቻም ከ12 ሜትር የበለጠ ቁመት ሲኖረው ከ20 ኪሎግራም በላይ ክብደትም አለው። በአጠቃላይ መንሸራተቻውን ለመስራትም 35000 ዶላር ወይም በእኛ ገንዘብ 4.5 ሚሊዮን ብር በላይ ፈጅቷል። ታዲያ ማንነቱ ያልታወቀው ባለሀብት በውሃ መንሸራተቻ ላይ ለመጫወት በግሉ 4.5 ሚሊዮን ብር ማውጣቱ ለብዙዎች አስገርሞ ነበር። ሰባተኛ ትሮንታስቲክ። ለቢሊዮነሮች መኪና ወይንም ሳይክሎችን መግዛት የጨዋታ ያክል የቀለለ ነው። ነገር ግን የዚህ አይነት ዓለም ላይ ታይቶ የማይታወቅን ሳይክል መግዛት ለሁሉም የሚቻል አይደለም። ይህ ሳይክል ኒውትሮን ኤክስ እየተባለ ይጠራል። የተሰራው ታዋቂ ከተባለው ትሮን ሊጋሲ ፊልም ላይ ተወስዶ ነው። የሰሩት ሁለት ጓደኛ ማቾች ሲሆኑ ሞተሩ ሙሉ በሙሉ ፊልም ላይ ያሉትን የምዕና ዓለም ሞተሮች የመሰለ ነው። ኒውትሮን ኤክስ 110 የሚጠጋ የፈረስ ጉልበት ያለው ሲሆን ሰዓትም ከ201 ኪሎ ሜትር በላይ ይጓዛል። ይህ ሳይክል ከተሰራ በኋላ የብዙዎችን ቀልብ መሳብ ችሎ የነበረ ሲሆን በርካቶችም ለመግዛት ቢፈልጉም ዋጋው የሚቀመስ አልሆነም። ኒውትሮን ኤክስ በ100000 ዶላር ወይንም በእኛ ገንዘብ በ13 ሚሊዮን ብር ነበር ለሽያጭ የቀረበው። ባለሀብቶቹም ይህንን ሳይክል ባይነዱትም ከሰዎች ለየት ብሎ ለመታየት ስለሚረዳቸው 100000 ዶላር አውጥተው ገዝተውታል። ስድስተኛ ፊች ፎርቹን፣ ይህችን ተሽከርካሪ መጫወቻ ብዙዎቻችሁ ታውቃታላችሁ። ሰዎች ጭንቀታቸውን ለመቀነስ እያሽከረከሩ የሚጫወቱባት አስደሳች ዕቃ ናት። ታዲያ ዓለም ላይ በርካታ ድርጅቶች ይህችን ዕቃ የሚያመርቱ ቢሆንም በሀገረ ሩሲያ ያሉ ባለሀብቶች የሚጠቀሙባት ተሽከርካሪ መጫወቻ ግን ለብዙዎች አስገራሚ ናት። ይኸውም በሩሲያ በካቪየር ድርጅት የምትሰራው ይህች መጫወቻ ሙሉ በሙሉ በወርቅ የተሰራች ናት። ወርቁ 18 ካራት ሲሆን በአጠቃላይም ሀያ ሺ ዶላር ወይንም በእኛ ገንዘብ በ2.6 ሚሊዮን ብር ለገበያ ቀርባለች ብዙ ባለሀብቶችም ይህችን ዕቃ በመግዛት እያሽከረከሩ ጭንቀታቸውን ለመገላገል ይጥራሉ ቢሆንም ለዘች ትንሽ ዕቃ ይህንን ሁሉ ገንዘብ ማውጣት ብዙዎችን አስገርሟቸዋል አምስተኛ ጌሚንግ ፎር ጎልድ። በርካታ ስማርት ስልኮችን የሚጠቀም የዓለም ህዝብ በአጋጣሚ የሆን ወዶት ብዙ ጊዜ ጌም ተጫውቶ ያውቃል። ለብዙ ሰዎች ጌም ስራም ጭምር ነው። ታዲያ የቢሊየነር ልጆች ጌም የሚጫወቱት በምን አይነት ዕቃዎች ይመስላችኋል? ዛሬ አንድ እውነት ልንገራችሁ። ይህ የምትመለከቱት ፒኤስ 5 ነው። ፕሌስቴሽን 5 ዋጋው 500 ዶላር ወይንም በእኛ ገንዘብ 65000 ብር አካባቢ ነው። ነገር ግን ይህ በሀገረ ሩሲያ ቅንጡቃ አምራች ድርጅት ካቬር ተሻሽሎ የተሰራው ፒኤስ 5 ዋጋው ዓለምን አስደንግጧል። ይኸውም ይህ ፒኤስ 5 ዋጋው 500000 ዶላር ወይም በእኛ ገንዘብ 65 ሚሊዮን ብር ነው። እንደደነገጣችሁ አልጠራጠርም። እቃው የተሰራው 18 ካራት በሆነ ወርቅ ሲሆን ወርቁ በአጠቃላይም 4.5 ኪሎ ግራም ይመዝናል በዚህ ምክንያትም የጌም መጫወቻው ዋጋ 65 ሚሊዮን ብር ሊደርስ ችሏል። በወርቅ የተሰሩ እቃዎች በቢሊዮነር ቤቶች ውስጥ የተለመዱ ቢሆንም 65 ሚሊዮን ብር ለዛውም ለጌም መጫወቻ ማሽን ማውጣት ግን ለዓለም ማህበረሰብ የሚያስገርም ነው። ምክንያቱም ለዚህ እቃ የወጣው ገንዘብ ቤትና መኪና መግዛት የሚችል ነው። በአጠቃላይም አስር ባለ ሀብቶች ይህንን ቅንጡ ፒኤስ5 መጫወቻ ገዝተውታል። አራተኛ ስዊሚንግ ማሽን። በባህር ውስጥ መዝናናት ለብዙዎች የሚያስደስት ነው። በተለይም ከባህር እንስሳት ጋር ጊዜን ማሳለፍ ትልቅ የተባለ ደስታን ይፈጥራል። ቢሆንም ባለሀብት ከሆኑ ሰዎች ውጪ አደገኛ የተባሉ የባህር እንስሳትን ተጠግቶ መጎብኘት የማይቻል ነው። ታዲያ ባለሀብቶች አደገኛ የተባሉ የባህር እንስሳትን እየጎበኙ ከሚደሰቱባቸው ማሽኖች መካከል ይህ ሲቢቸር የተባለ መጓጓዣ ዋነኛው ነው። ይህ መጓጓዣ በውስጡ ሁለት ሰዎችን የሚይዝ ሲሆን በዶልፊን፣ በሻርክ፣ በአሳ ነባሪ እንዲሁም በሌሎች እንስሳት ቅርጽ የሚሰራ ነው። በውስጡ ስትሆኑም ልክ ትክክለኛ እንስሳ ውስጥ ብትሆኑ የሚሰማችሁን አይነት ስሜት እንዲፈጠርባቸው ያደርጋችኋል። የተሰራው በአሜሪካው ድርጅት ኢንስፔስ ሲሆን 230 የፈረስ ጉልበት ያለው የኤሌክትሪክ ሞተር ተገጥሞለታል። በውሃ ውስጥም 40 ኪሎ ሜትር መጓዝ የሚችል ሲሆን በውሃው የላይኛው ክፍል ደግሞ በሰዓት ከ80 ኪሎ ሜትር በላይ ይጓዛል። ይህም በተፈጥሮ ዶልፊኖች ካላቸው ፍጥነት ጋር ተቀራራቢ የተባለ ነው። በተጨማሪም ሲቢቸር ከውሃ ውስጥ በመውጣት ልክ እንደ ዶልፊኖች መዝለል የሚችል ሲሆን እስከ 6 ሜትር ድረስም ወደ ላይ የመዝለል አቅም አለው። በዚህ ጊዜም ይህ ማሽን በመቶ ሺህ ዶላር ለባለሀብቶች ሀብቶች ቀርቦ እየተሸጠ ነው። ታዲያ እናንተ ይህ ማሽን ምን አይነት ደስታን ይሰጣል ብላችሁ ታስባላችሁ? ሶስተኛ ፍላይንግ ሆቨር ካር፣ በውሃ ላይም በምድር ላይም የሚሄድ መኪናን ተመልክታችሁ ታውቅ ይሆናል። እንዲሁም በምድር ላይ የሚጓዝና ሲፈልግ የሚበር መኪናም በቅርቡ እየተመለከትን ነው። ነገር ግን በውሃ ላይ የሚሄድ የሚበር፣ እንዲሁም በምድር ላይ የሚሄድ መኪናን በአንድ ላይ ተመልክተን አናውቅም። ብዙ ቢሊዮነሮች በርካታ ብሮችን አፍሰሰው ውድ መኪኖችን ቢገዙም መኪኖቻቸው በምድር ላይ ብቻ የሚሄዱ ሆነው አናደዋቸዋል። በዚህም በአንድ ቢሊዮነር ትዕዛዝ ይህ መኪና ሊመረት ችሏል። መኪናው ይበራል፣ በውሃ ላይ ይሄዳል፣ በመሬት ላይም እንደ ልብ ይጓዛል። ፍላይንግ ሆቨር ካር በጋዞሊን የሚጓዝ ሲሆን ሞተሩ 130 የፈረስ ጉልበት አለው። መኪናው በገበያ ላይም በ200000 ዶላር ወይም በእኛ ገንዘብ በ26 ሚሊዮን ብር እየተሸጠ ነው። ዋጋው ለቢሊዮነሮች ውድ ባለመሆኑ ይገዙታል። መኪናው ሌላው አገልግሎት ባይኖረውም ለመዝናናት ግን በእጅጉ ተመራጭ ነው። ሁለተኛ ቢሊንግ ቦል። እናንተ እግር ኳስ ለመጫወት ለኳስ ስንት ብር ታወጣላችሁ? ዓለም ላይ አብዛኛው ሰው የእግር ኳስ አፍቃሪ ነው። በዚህም ብዙ ሰዎች ቤት ኳሶችን እንደ ጌጥ መስቀልና ማስቀመጥ የተለመደ ነው። ታዲያ ቢሊዮነሮች ቤታቸው የሚያስቀምጧቸው ኳሶች ምን አይነት ናቸው? ቢሊዮነሮች ቤታቸው የሚያስቀምጧቸው ኳሶች በእጅጉ ውድ የተባሉና ለማሰብ የሚከብዱ ናቸው። ከነዚህ ውድ ኳሶች መካከል በቢሊዮነሩ ትዕዛዝ የተሰራው የሺማንስካይ የተባለው ኳስ ዋነኛው ነው። ይህ ኳስ እየተመረተው በደቡብ አፍሪካ የጌጣጌጥ አምራች ያይር ሺማንስካይ ሲሆን በአጠቃላይ ኳሱ 9200 ጥቁርና ነጭ ትንንሽ ዳይመንዶችን ለጥፏል። ዋጋውም 26 ሚሊዮን ዶላር ወይም በእኛ ገንዘብ 338 ሚሊዮን ብር ነው። ይህ ብር ለእኛ ሀገር የአንድ ክልል በጀት ነው። ይህ ኳስ እየተሰራው ለጨዋታ ሳይሆን ተቀምጦ የቢሊዮነሩን ቤት ያሳምራል። ብዙዎችም ባለሀብቱ ይህንን ሁሉ ገንዘብ አንድ ኳስ ላይ በመጨረሱ ይገረማሉ። አንደኛ ጎልድ ገም ብዙዎቻችን በፊልሞች ላይ በወርቅ የተሰሩ የጦር መሳሪያዎችን ተመልክተን እናውቃለን። ካልሆነም በወርቅ የተሰራ መሳሪያ ያለው በጌሞች ላይ ብቻ ነው። ካልሆነም አንዳንዴ በአረብ ሀገራት ላይ ቢሊዮነሮች የወርቅ መሳሪያን ይዘው ተመልክታችሁ ታውቁ ይሆናል። ታዲያ ከአረብ ሀገራት በተጨማሪ አንዳንድ የአውሮፓ ሀገራት ባለሀብቶችም በወርቅ የተሰሩ መሳሪያዎችን ይይዛሉ። ቢሆንም አራት በወርቅ የተሰሩ ክላሾችን፣ ስድስት በወርቅ የተሰሩ ቦምቦችና አንድ በወርቅ የተሰራ ሽጉጥ ያለው ባለሀብት እንዳለ ለስንቶቻችሁ ታውቃላችሁ። ሁሉም የጦር መሳሪያዎቹ የተሰሩት ሀያ አራት ካራት በሆነ ንጹህ ወርቅ ሲሆን መሳሪያዎቹም ሙሉ በሙሉ መስራት የሚችሉ ናቸው። የእነዚህ መሳሪያዎች ባለቤት በሀገር እንግሊዝ ለንደን ከተማ ውስጥ የሚኖር ባለሀብት እንደሆነ ቢነገርም ስሙ ግን ይፋ አልሆነም። ውድ የዜና አዲስ ተከታታዮች ለዛሬው ያስኩላችሁ ቪዲዮ በዚሁ ተጠናቀቀ።